ውድና የተከበራችሁ የወላት ዩቱብ ቻናል ተከታዮች እንግዲህ እንደተለመደው ቤተሰቦቼ ደህና ናችሁ ወይ አላችሁ ወይ ላችኋለሁ። ዛሬ ላይ እንግዲህ ላቀርብላችሁ የፈለኩት እና አንዳንዴ ከስራዎቼ ውጪ አንዳንድ ነገሮች እናስተዋውቃለን እና ዛሬ እንግዲህ ጥሩ ነገር ለእናንተ ለማድረስ ሞክራለሁ። ያው እናንተ ጋር ሲደርስ ግን የትኛው እድለኛ ሰው እንደሚገጥመው ስለማይታወቅ ዛሬ ዋልታ የሚባል ሰፈር ላይ እና አንድ የቸገረው ስላችሁ ያው ኖርማል ቸገረው ቀናንሶ ለመግዛት ያሰባባት አለ፣ እና በመሃሉ ሁሉም አዳማ ቤት ነው። እንግዲህ እንደምታዩት እነዚህ ሁሉ አዳማ ቤቶች ናቸው። እና ግን እሱም ደግሞ ያው ትንሽ ቀናንሶ መግዛት ስለፈለገ የወቅቱ የገጠመው ችግር ስላለ ሊሸጠው አስበዋል፣ እንጂ እኔን መሰለህ መሸጥ አልፈለገም ነበር ማለት ነው። እና ይሄ ከፊት ምታዩት ይሄን አሳያቸው፣ ይሄ ምታዩት አዲስ አበባ መስመር ህንፃ የሚሰራበት ነው። አዲስ አበባ መስመር ነው፣ ሀምሳ ሜትር ጥቁር አስፋልት ማለት ነው። ይሄ ምንድነው? በቃ ከዚህ ወደዛ ያለውን አዲስ አበባ መስመር ነው። የኛው ታጥሮ ቆርቆሮ ህንፃ ነው የሚሰራበት። ይህ እንደምታዩት አዳማ ቤት ነው። ቀጥታ ወደ ቤቱ እንገባለን ማለት ነው። ወደዚህ ያሳያቸውን እና ይሄው፣ ይሄ እንደምታዩት፣ ይሄ የምናየው መሬት ወይም የምንቀርጸውን መሬት 10 በ25 ይባላል። 200 ካሬ 250 ካሬ ነው ማለት ነው። ጎኑ 10 ነው፣ ቁመቱ 25 ሜትር ነው። 10 በ25 ማለት 250 ካሬ ነው። እንግዲህ 250 ካሬ ምን የመሰለ አዳማ ወይም ቪላ ቤት ይሰራል። አይታችሁታል። ይሄ ጎኑ ላይ ያለው የባለ ሀብት ያለው ሰው እንግዲህ ያለው ማማሩ ይባላል። እንግዲህ ሲሰራ እንደዚህ ያምራል። ይሄኛው ደግሞ አልሆነለትም፣ እንደዚህ ለመስራት አላስቻለውም እና አቀና አንሶ ለመስጠት ወይም ከነዚህ ከባለሀብቶቹ መሀል ለመውጣት አስበዋል ማለት ነው። አባታችን እና ይሄ እንግዲህ ይሄ ቤት ነው ማሳያችሁ እና ተለኝና እና እንግዲህ እንደምታዩት ነው። ያው ግቢው ያምራል፣ እና አቮካዶዎች እንግዲህ የመሬቱ ለምነት ራሱ ያው ያፈራው አቮካዶ አለ። እንግዲህ ገዢ ሲሆን ይሄ መቼም አቮካዶ ነቅሎ አይወስደውም፣ የእናንተ ነው የሚሆነው ማለት ቀጣችሁ፣ ትበሉታላችሁ። እምላችሁ ተመልካቾቻችን እንግዲህ ሰሞኑ በለምለሚቱ የተለቀቁ ቤቶች ነበሩ እና ጀስት አንድ ቀን ሁለት ቀን አያድሩ ለምን መሰላችሁ? ታጅራ በጣም ተፈላጊ አካባቢ ስለሆነች የሰላም ሰገነት የሆነች አካባቢ ስለሆነች ማንኛውም የብሔር ብሔረሰቦች መተው መጥተው የሚኖርባት ሰፈሮች ስለሆነች በጣም ሚዲያ ላይ ከተቀረጸ ሁለት ቀን አይቆይም ማለት ነው እና ዛሬ ደግሞ በእኔ ዩቲዩብ ቻናል የመጣሁላችሁ ምንድነው ይሄን ቦታ አንድ አባታችን ከነገረኝ ቆይቶ ነበረ እና ይሄ 45 ቅጥር ላይ ቤት አለው እና ይሄ የምታዩት ኩሽና ነው። ነገር ግን እናንተ ላትፈልጉት ትችላላችሁ። ያው እናንተ ለምሳሌ አሁን ቤት ያለው ሲባል ለእናንተ ጥሩ ቤት መስሎ ላይ ይታያችሁ ይችላል። ይሄ ቤት ነገር ግን ሰው ደግሞ በአቅም ይኖርበታል። አሁን አቅም ያለው ሰው ካለ ይሄኛው ቤት ለምን ይጠቅማል መሰላችሁ? ዘስት መሬት መሸጥ አይቻልም፣ ቦታ መሸጥ አይቻልም። መሬት የመንግስት ነው። የምትሸጡት ቤት ነው። ጣራና ግድግዳ የሚባል ይባል ነገር አለ ማለት ነው ለመንግስት። ስለዚህ እኛ አሁን የምንሸጠው ቤት ነው ማለት ነው። ስለዚህ ለእኛ ቤት ነው። እናንተ ቤት አይደለም፣ ትንሽ ነው፣ የጭቃ ቤት ነው ምናምን ልትሉ ትችላላችሁ ነገር ግን ለኛ ምርጥ ቤት ነው። እና የሚሸጠው ይሄኛው ያለውን ቅጠል 45 ቅጠል ነው። እና ኩሽና 115 ቁጥሩ አለው፣ ጊዜያዊ ውሃ አለው። ስለዚህ መንገዱ በጣም አመች ነው። ሰፈሩ ዋልታ ይባላል። ሰሞኑ በለምለም ዩቲዩብ ተቀርጸበት። ግልባጭ ነው አንድ ግልባጭ ነው ያለው እና ተመልካቾቻችን፣ ይሄ ቪዲዮ ስታዩው ሼር ላይክ በማድረግ ትጀምራላችሁ እና ያው ወደ ቤቱ እንመጣለን አካባቢ እና ቤቱ ይሄ ነው የሚመስለው። እና ይሄ ቤት በእርግጥ እኔ የምሰራውን ቤት ታያላችሁ። እኔ ቤት ውስጥ ተከታተሉ። ውጭ ላይ ያላቸው ሰዎች እነዚህ ቤቶች አሁን በአዲስ ሲሚንቶ ምናምን ተደርጎ ቢታደስ ምርጥ ነው ብዬ አስባለሁ። ሳሎን አለው፣ መኝታ አለው፣ እቃ ቤት አለው እና ከዚህ ጋር ኩሽና አለው ማለት ነው። እና ይህንን የምታዩት የሚያምር ዘመናዊ ቪላ ቤት ከተሰራ እንደዚህ ያምራል። ይሄ ቪላ ቤት አጠገቡ ላይ ነው ያለው እና እናንተ ተችሏችሁ የዚህን አይነት ቪላ ቤት ማስቀመጥ ትችላላችሁ ነው የምላችሁ። ተመልካቾቻችን ቦታው አምስት መቶ ካሬ ነው እና በጣም ብዙ ሰዓት ላይ እኛ ዋጋ ማንነጋገረው ወደን አይደለም። ገብታችሁ አላ ብዙ ሰዓት ላይ ዋጋ ይነገረ ትላላችሁ። ዛሬ ግን የዚህኛው ዋጋ ነግራችኋለሁ። ስለዚህ ይሄ ሁለት መቶ ሀምሳ ካሬ ነው። ሰው ሊሸጥ ያሰበበትን ዋጋ ነግሮኛል። ነገር ግን ለእናንተ ደግሞ ብዙ ሰዓት ላይ ዋጋ አላወቅንም ዋጋ አላወቅንም ትላላችሁ። ዋጋ በውስጥ መነጋገሩ ለእናንተም ጥቅም አለው ለኛም ጥቅም አለው። ገብታችሁ አላ ለምን ስለዚህ ለዛ ነው እና ይሄ 250 ካሬ ነው በጣም ያምራል። ተመልካቾቻችን ለብዙዎቹ ሼር አድርጉ። ከፊት ለፊታችን መታየት አስፋልት አንድ ህንጻ ትልልቅ ህንጻ የሚቀመጥበት ነው የቁርቆሮ መታየት ማለት ነው። ስለዚህ እናንተ መታችሁ ደግሞ እዚህ ቪላ ቤት ብታስቀምጡ የፈለጋችሁ ነገር እንደዚህ የክራይ ቤቶች ብታስቀምጡበት እንደዚህ ስለዛቂ የክራይ ቤት ብታስቀምጡ ቦታው ምርጥ ነው ብዬ ነው የማስበው። ተመልካቾቻችን በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ እና ይህን ቪዲዮ ለሁሉ እንዲደርስ ሼር አርጉ። ይኸው ያምራል። እዚህ ትንሽ ምሽት ስላለ ነው እንትን ያደረኩት ማለት ነው። እና ይሄ ቤት የውላቹ ይህንን ቤት አዳማ ቆርቆሮ ነው ያኛው፣ ጣራ የሚታያችሁ ወይም ያ ቆርቆሮ የሚታያችሁ አስፋልት ነው፣ ለአስፋልት ጥቁር አስፋልት የነከሰ ነው። እንግዲህ በመንገዱ መሀል ምን አለ ማለት ነው። ይሄኛው ጥቁር ህንጻ ይሄኛው ብቻ ነው ያለው ማለት ነው። ይሄኛው ቆርቆሮ የሚታዩት ማለት ነው። ይሄ ብቻ ነው ያለበት። ይሄ ቆርቆሮ ካለፋችሁ በኋላ የአዲስ አበባ ጥቁሩ አስፋልት ነው ማለት ነው፣ እና ቤቱ ይሄ ይመስላል። የሁላችሁ እኔ እኔ ካሜራማን ተቀብዬ ቀረጽኩላችሁ። ይኸውላችሁ ይሄ ቤት የመሰለ ለማስቀመጥ እና እናንተ እዚህ ጋር እንግዲህ ግዙ እላለሁ፣ እድለኛ ሆኑ እላለሁ። ይኸው ቤቶቹ ይሄው በዚህ አዳማ ቤት እና እዛ ጋር ደግሞ አዳማ አለ። ይሁት እንደዚህ እቀርጽላችሁ። ምንድነው መሀል ላይ ተጨናንቆ ነው ማለት ነው። እና ስለዚህ እናንተ ተመልካቾቻችን ግዙ። ይሄውላችሁ ቤቱ ይሄ ነው የሚመስለው እና ይሄው ውሃ እዚህ ጋር አለላችሁ። ውድና የተከበራችሁ ተመልካቾቻችን እንግዲህ አንዳንዴ እንደዚህ አይነት ነገሮች ስንደራችሁ፣ እንግዲህ የዚህ ቤት ባለቤት ማን ይሁን አይታወቅም፣ ማን እድለኛ ይሁን አይታወቅም። እና እርግጠኛ ነኝ የዚህን አይነት ሰርታችሁበት የድሉ ተጠቃሚ እንድትሆኑ እመኝላችኋለሁ። እና ይሄው ቤት ከተሰራ እንደዚህ ያምራል። ይሄ ቤት አሁን አጥር መስል ጀርባ ላይ ሆኝ ነው የምቀርጽላችሁ። የዚህ ቤት አጠገብ ነው ማለት ነው። እንግዲህ ከዚህ ቤት አጠገብ ከዚህ የተሻለ ቤት ማስቀመጥ እንደሚቻል ወይም እዚህ መሬት ላይ ይሄን አይነት ቤት ሲቀመጥ እንዴት እንደሚያምር ነው ያሳየዋችሁ። እና መሬቱ ሁላ ለም ነው የሚገርማችሁ፣ የሚያበቅላቸው ተክሎች እና አቮካዶ የምር እስኪ ይሄውን ትንሽ አቮካዶ የተሸከመው ነገር ይት ይት እንግዲህ አይታችሁ ተላላ የመሬቱ ለምነት መሬቱ ምን ያህል ጥሩ ነው እንደ ሀገሩ እንደ አካባቢው እንደ ከተማችን ሰላም ያለው መሬቱ ሁሉ የሰጡት ነገር የሚያበቅል ነገር ቢኖር ቡታጅራ ቡታጅራ ማለት የምር ነው ዓለም አካበር ነው ቡታጅራ ማለት ከየትኛውን ከተማ ልታወደዳ ድዱሻችሉ አንደኛ የሰላም ሰገነት ነች ሁለተኛ ማንኛውም ብሔር ብሔረሰብ መጥቶ በሰላም የሚኖርባት ነው እና ቤቱ ይሄ ነው የሚመስለው ለእናንተ ቤት መስሎ ባይታያችሁ እና እናንተ ደስተኛም ባያረጋችሁ ለጊዜያዊ ግን ስማዛዞሪያ ይሆናል ነው የምንላችሁ ተመልካቾቻችን ስለዚህ፣ ይህንን ቪዲዮ ስታዩ ላይክ ሼር አድርጉ፣ ለሁሉም እንዲ ደርስ እና እለቅላችኋለሁኝ። ደውሉ፣ ደውላችሁ ያለውን ነገር ማነጋገር መጭረስ እንችላለን ብላችሁ እና ውድ ተመልካቾቻችን እንግዲህ ያው ይሄ ቤት ማስቀምጥላችሁ፣ ለዚህ ቤት እናንተ ለመሰሩት ቤት እንደዚህ ይሆናል ወይ ይህን አይነት ቤት ያስቀምጥልናል ወይ እንደዚህ ያመራል ወይ ስለምትሉ ብዬ ነው ማስቀምጥላችሁ። ተመልካቾች እንግዲህ ላይክ እና ሼር ከናንተ እንትላለና አበራታቱን። እኛ ደግሞ ለእናንተ ያየነው ጥሩ ነገር ተመኝተን እናንተ ጋር እንዲደርስ እናደረጋለን እንላችኋለን። ተመልካቾቻችን እስካሁን ለነበረን ቆይታ እናመሰግናለን። የዚህ ቤት ባለቤት ማን ይሁን ብለን እና ቪዲዮአችን እንጨርሳለን ማለት ነው።